ራሄል በቁጥጥር ስር መዋል ዋላ አሁን የውስጥ ዜና ምንጮች ነግረውናል ማለት ነው። ያው ነግረውናል ምንጮቻችን እንግዲህ ሁሌም ከመረጃ አያርቁንም እና ራሄል ጋሽ ግርማን ለመገፍትር ወይም ደግሞ ጽናትን እንትን ለመወጣት ብትመጣም ግን አልሆነለትም። ወዳው በቁጥጥር ስር እንደ ውለች ነው እየሰማ ነው ማለት ነው። እንግዲህ ዛሬ ይመጣሉ ተብሏል። እስኪ ዛሬ እንጠብቃለን። ካልመጡም ደግሞ እንደሚሆን እናደርጋለን ምን ነው ምናደርገው? ተወያይተን የሚደረገው ነገር እናደርጋለን። እኔም ደውዬ ነበር በደረጋጋሚ በደረጋጋሚ በተደጋጋሚ በተደጋጋሚ በመግቤት ቤት ገባ ነው በመግቤት በገባ አዎ፣ በተደጋጋሚ በተደጋጋሚ ያው ደውዬ ነበረ። ያውን ያስሉኝ አቻሉ ፖሊስ ጣቢያ ይሆናሉ ብዬ አሰብኩኝ። ከዛ ጽናትና ማነው ባቢም ያው ደህና ናቸው አሉ። በአሁኑ ሰዓት አንድ ላይ ሆኖ ራሄልን ለመርገጥ ለመርገጥ ጋሽተሳይ ነሞ ተስፋቸው ቆርጧል አሉኝ። ጋሽ ተስፋም ተስፋቸው ቆርጠው ይሄ ለጀንዳው ከዚህ ድርጅት የሚያስናብተኝ ወይ የሚል አንዳንድ ጸጠቶች እና እንዲሁም ደግሞ የሰሩትን ነገር መጀመር የሁሉም በጉቦ ስለሆነ ይሄ ነገር እንደ ጸጸታቸው አንዳንድ የውጭ የውስጥ ዜና ነግረውናል፣ ማለት ነው። የእኛም ምርጥ ምርጥ ጋዜጠኞች አሉን፣ የሚነግሩን ማለት ነው። ዋናው ጋሽ ግርማ በህይወት መኖራቸውና መዳናቸው ነው። እኛን የምንፈልገው እንግዲህ ያው በትንሽ ነው የደር ተደረስላቸዋሉ እንግዲህ አንዳንድ እንደዚህ ክፉ ሰዎች አሉ፣ የሰውን ይሄ የክፋት ጥግ የሚያስቡ እንዴ ነው አንድ ሰው የራሱን ማ ወይም ደግሞ ራሱን መደረግ የማይፈልገውን ነገር ሰው ላይ ሲፈጽም እስቲ ይሁ ማንኛውም ነገር መጥፎ ነገር ከሆነ እኔ እኔ ላይ ቢሆንስ እኔ ላይ ቢሆን ከራሳቸው አነጻጽሮት የምር ይሄ ምናልባት ድራማ ሊሆን ይችላል። ቢሆንም ግን እንደዚህ አይነት ሆነ ክፉ ሰዎች አሉ እናንተን ጥሩ ስትሆኑ የማይወዱ እናንተን ወደ ኋላ ለመቀረብ በሀሳብ ድሮዝ የምትችሉት ነገር አትችሉም መለው የሆነ ሀሳባቸው የመጨፍለቅ ነው። እንደዛ አይነት ነገሮች አሉና፣ እናንተ ደግፉ። እናንተ መሰላቸውን ሄዱ። ሰውን እንትን ለማለት አይጠበቅባቸውም። ምናልባት መንገግዳቸው ትክክል ካልሆነ ሌላ መንገድ ትቀይራላቸው። መጀመሪያ ማንንም ምንም ከማለታቸው ራሳቸውን አስቡና ወስኑ። ያውዱ አውርዱ፣ አውዱ አውርዱ ይሆናል ወይ? ዛሬ ሰው ከፍቷል የመጣ በተለይ ደግሞ በዚህ ሰዓት እንደ ራሄል አይነት ሰዎች ናቸው የበዙ ምቀኝም ምቀኛም ሰዎች የሆነ በቃ እንደዚህ አሲድ የሆኑ ሰዎች ይወስዳል። ሚዲያውም ዝም ብሎ ስታዩት በቃ እንደዚህ በሉት፣ አሁን እንደዚህ አይነት ሰዎች ይወስዳል። ስለዚህ አሁን በአሁን ሰዓት ማንም እንዳታም ነው፣ ማንም እንዳታም ነው። ከፊታችሁ ይስቅላችኋል፣ ከኋላችሁ ግን ልክ እንደ ራሄል እንደ ጋሽ መላ ለመገፍተር ነው ነው ሀሳባችሁ ትክክል ሆኖ እያለ ግን ሀሳባችሁ ትክክል እንዳይሆንና ይዟችሁ ወደ ገደል እንደሚገባ ይነግሯችኋል፣ ይሞላችኋል። ሁሉም ነገር ሰው አማክሮ አልነገር አትናገር መጀመሪያ ራሳችሁ አስቡበት። በቃ አንድ ነገር ወስናችሁ ከሆነ ደስ ይላል፣ ካልሆነ ግን ወስናችሁ ደሰላቸው ነገር ስለሆነ ወስናችሁ ያደረጋቸው ነገር ስለሆነ አይጸጽታችሁም በዛ ነገር ማለት ነው። ያምን መጀመሪያ ራሳችሁ ማንም ትኑባችሁ አይደለም እንዲህ አከሌ ብላኝ አከሌ እሱ ብሎኝ ነው እንጂ እኔ እንዴት ትገባበት ነበረ እኔ እሷ ብላኝ ነበር እንጂ እሱ ብሎኝ ነበረ ብላችሁ ከኋላ እርረት ነው። አይ ይሄ ነገር ማን መውቀስ አትፈልጉም። ማን መውቀስ አትችሉም። ምክንያቱም በራሳችሁ የወሰናችሁ ነገር ስለሆነ ማለት ነው። ስለዚህ አንዳንዴ የራሳችሁ ወሰናችሁ ነገር ይሆናል። አንዳንዴ ደግሞ አይሆን። ካልሆን ደግሞ እንደልኳችሁ ነው። ሁሉም ነገር ያው በራሱ ውሳኔ ሲሆን ነው ማለት ነው። አደለም፣ እንደዚህ ነግራችሁ፣ እንደዚያ አደለም፣ አማከራችሁ ይሄው የጣላችሁት ራሱ ያው ሰው ጣለው ስታነሱት ራሱ እንደዚህ ነው። ልክ እንደ ራሄል ባቢ ጥላው ሄዳ፣ እንደገና ለምን አነሳሽው ብላ ራሄልን በዚህ መልክ እንትናን እንደ ጽሞን በዚህ መልክ ልትጎዳ ተመጣችው፣ እሱ አልቻለቻትም። ልጅቷ ያው እንደምታያት ኮንፊደንስ አላት፣ ጎበዝ ጀግና ነች። የጽናት ፊት ለፊት ስትጋፈጣት አልቻለቻትም። ስለዚህ ምን ማድረግ አለባት? ከኋላ እሱ ነው የምትወደው ነገር ማጥቃት ነበረባት። ምናልባት አሁን አባቷ ስለሆነ ሌላም ነገር ሊኖር ይችላል። ስለዚህ ፊት ለፊት መጋፈጥ ሲያቅታችሁ ወጀርባቸው ነው የሚያጠቃቸው እና ልክ እንደ ራሄል ያው ጽናት ፊት ለፊት ነገረቻት ልክ ልኳን። እኔ የምናደርገው ብር መርጠሽ ብር መርጠሽ እሱ ጥለሽ ነው ሄድሽው አንቺ ሴጥ ያነሳውት ሶሀድ ምን ይጠበስ ነው አለቻት። አልቻለቻትም። ልክ ልኳን ነገረቻት። ከዛ በኋላ ምን ማድረግ አልነበር ሀላስ፣ የምትወደውን አባቷን የምታሳሰለትን አባቷን ጀግናውን አባቷን ታማሚውን አባቷን የእሷ ታማሚ አይደለም እንደዚህ ሆኖ፣ አንተ የኔ አንደኛ፣ እኔ ያላንተ ምንም ነኝ፣ እኔ ምንም አልከበድከኝም ላይ በጣም የምትሳሰለትን አባቷን ለማጥፋት መጣች ማለት ነው። ፊት ለፊት ስትገፈዳት ስላልቻለቻት፣ አያችሁ፣ እንደዚህ ነው ሆኑ ይሄ በድራማ መልክ ነው የሚሰራው እንጂ እንደዚህ አይነት ሰዎች የሉ ማለት አደለም። ብዙ ሰዎች አሉ። የምር ነው ምላቸው በሆቅስ ሚዲያ ሁሉት ዝም ብላቸው ማለት ነው። ዛሬ የሆነ ሰው እንደዚህ መቶ ሲያጠቃችው የማታውቁት ሰው አይደለም እኮ ከሌላ ወይም ደግሞ ከሚታወቅ ሰፈር ምናም መቶ አይደለም። ከጀርባ የሚዋጋ የምታውቁት ትናንትና ከእናንተ የበላ የጠጣ ከናንተ ትናንትና ያሳለፈ ውስጥ ምስጢራችሁ የሚያውቅ አንዳንዴ ጓደኛ ብሏቸው ወይም ደግሞ እንደዚህ ቀር የሚቀርቡ ሰዎች ብላችሁ ጓዳችሁ ድረስ የምታስገቡ አላቸው። ልክ እንደ ጽኖ መጀመሪያ ጓደኛው ማን ነበረ፣ ቤት ድረስ ገብቶ ዶክመንት የምታስቀምጥበትን ቦታ ድረስ እሱ ድራማ ነበራቸው። እዚህ ታውቃላቸው ማለት ነው። ብጠንቀብ ስትሆኑ ምንም ነገር ድብቅ አይደለም። አንዳንዶች ደግሞ በጣም ድብቆች አሉ። እነሱ ናቸው ጥሩ ሰዎች የሚባሉት ማለት ነው። ሲጀምር በአሁን ሰዓት ሰው የለም። እስከ ጓዳችሁን ድረስ አስገብታቸው፣ ከኋላ ደግሞ ያዘኝ ልቀቁኝ ምናምን ኖ ወይ አይሰራም፣ እንደዚህ አይነት ነገር አሁን ጽናት ተጸጽታለች። እኛ ቤት የሚገባው ነበረው እሱ ነው። ከትዝታም ደግሞ እጅና ጓንት ሆነው እሱ ነው፣ ሌላ ሰው አደለም። ጋር ጠጥጣለች ኢቭን ዶክመንት የሚቀመጥበት ቦታ ያቅ ነበረ ገቦ እየበረበረ ነበረ። አያቸው አደል? ያን ቤቱ ስለሚገባባ ከሷ ጋር ጓደኛ ስለሆነ ምን የቱ ጋር ምን እንደሚቀመጥ ስለሚያውቅ ጠረጴዛው ስቦ ያን ዶክመንት እየፈለገ ነበረ። ስለዚህ ጓዳችሁ ድረሰው መኝታ ቤት ድረስ ለመድረክ ለመግባት ሞክሮ ነበረ፣ እንዳያችሁ። ስለዚህ እነዚህ ነው በአሁን ሰት ሰው ስታቀርቡ ስታዝሮ፣ በእሷ ፊት ነው እንደ መጣ፣ እሷ እያለች ነው እንደ መጣ። ጠብቆ እሷ ስንት ሰዓት እንደምትወጣ ያውቃል ቤቱ፣ ምክንያቱም ቤቱ ነውና፣ ምክንያቱም አምናዋለች፣ እና ስንት ሰዓት እንደምትወጣ ስንት ሰዓት እንደሚገባ ያውቃል። እንዴት ነው መታወቁት? አንድ ሰው እንደዚህ ጥግ ድረስ ከሄዳችሁ ምን አደረገ ያናውቁ ምን እንደሚቀመጥ የቱ ጋር እንደሚቀመጥ ስለሚያውቅ እሷ በምትወጣበት ሰዓት ገብቶ ያደረገውን አይታችኋል። ስለዚህ ያው አንዳንድ ምንም ምንም ሰውም ቢሆን በልኩ ቢሆን ተመልሶም ስለሚጓዳችሁ ይህን ነገር ያው እኔ ደስ ብሎ የሚያቀየምር ትማሩበት አላችሁ ትማራችሁ በልትኖሩ ትችላላችሁ። ይሄ በድራማ መልክ ይሁን እንጂ አሁን ሚዲያው እንደዛ ነው በምታውቁ በቅርብ በጓደኛ የሚሆን በቃ በዙሪያቸው ያለው ሰዎችን እንደዚህ ከጀርባ መጥቶ የሚያጠቋችሁ የማታውቋቸው ሰዎች አይደለም። እና አሁን ራሄል ያው ፊት በፊት መጋጠም ሲያቅታት ያው ከጀርባ መጣች። እነዚህ ነገር ፊት ለፊት መጋጠም ሲያቅታቸው ከኋላቸው ወደ ውግድ ያደርጓቸዋል። አንዳንድ እነዚህ አይነት ሰዎች እነዚህ ያው እንደዚህ ሲወጓቸው ተሰብረው ይቀራሉ። አንዳንዱ ደግሞ ያ ነገር ያጠነክራቸዋል፣ ያበረታቸዋል። ከዚህ በኋላ ጽናት ራሄል እንዴት አድርጋ መጠበቅ እንዳለበት እንዴት አድርጋ አባቷን መጠበቅ እንዳለባት ጠንቅ ተጠቀለች። ምክንያቱም ተሞክራለች፣ በዚ ነገር ምክንያቱ ራሄል የምትወደው ሰው ነው ጽናት ወሰደችባት። ስለዚህ ጽናት ጎበዝ ነች፣ መጀመሪያ ጎበዝ ነች። አደለም? እንደዚህ አይነት ፍንጭ ተሰጥቷት ማለት ነው። አደለም? በአባቷ መጥቶበት ማለት ነው። ስለዚህ ፅኑዬ በርቺ። ራሄል ለሞ ሁሌም እንደዚ እያሳደድሽ ኖሪ ነው ብለሽ ግን ይሄን ክፋት አንድ ምንድነው፣ አንድን ሰው ለመቅበር ይሄ ጉድጓድ ስትቆፍሩት ምንድነው የሚባለው? ብዙ አታርቁት፣ ነገ እናንተም ልትገቡበት ትችላላችሁ የሚል አባባል አለና እንደዛ ነው ባነሳሳት ባለና አንድ ሰው ለመጥቀት ቢሱ ባንሄድ ለከ እንደዚ አይነት ነገሮች ነጌ ራሳችን ነው ጥሩም ስራ መጥፎም ስራው መጥፎም ስራ እንስራ፣ ያው ማን አይደለም የራሳችን ነው የሰሪ ነው እ የሰሪ ነው። ጥሩ ስራ አንድ ሰው ጥሩ ከሰራ ይጠቀማል ብሎ ነው ምናልባት በሰው ዘንድ በሰው ዘይን ምናምን ይሄ ከሰው አገኛለው ወይም ደግሞ ኖ ከሰውና ሳይሆን ማንኛው ጥሩ ስራ ብለፈጠሪያችሁ ብላችሁ ጥሩ ስራ አድርጉ ስሩ፣ ከሰው ምንም አትጠብቁ። ሰውን ደግሞ ለመጉዳት የምትሯሯጡ ማለት ነው፣ ምንም ሳትበደሉ ሰውን የምትጎዱ ነገ የምናንተ እንደዛ ነው። ለምን መጥፎም ስራ ጥሩ ስራ የራስ ነው፣ መጥፎም ስራ እየራስ ነው። ስለዚህ ያን በቆፈራችን ጉድጓድ ራሳችሁን እንደምትገቡበት እመኑ። ብዙም አታርቁት የሚባል ይሄን አባባል ተመችሎኛል። ራሄል ይሄ ሁኑ ተንኮልሽን እናጌ ትቀብባለሽ እና ይሄን ነገር ታይዋለሽ። እንዲ የሰራውን ስራ ወደ ራሴ መጣው የምትበት ጊዜ ርቅ አይደለም፣ ቅርብ ነው። ስለዚህ ጠብቂ። ስለዚህ እንደዚህ ያክል በክፋት አትሄዱ። ከቻላችሁ ከሰውየው ከዋናው ከባለ ፀቡ ፊት ለፊት ግጠሙ ያጥ መሀል ግጠም። ካልሆነ ደግሞ ከጀርባ መታችሁ በደከማ ሰዎች እንደዚህ በታማሚ ምናምን መቱ። ግ መሸነፍ ነው ሚያምር መሸነፍ፣ መሸነፍ ይሻለው ራሄል። እስቲ ዛሬ ስትመጪ ና ይሻለ ወይም ደግሞ ያለሽበት እስር ቤት መትን እንዘይር ይሻለን። ምን ትያለሽ? እዚህ ትስመሚ ያለሽ ብዬ አስባለሁ። እንግዲህ መልካም እስር ቤት ይሆንልሽ። ጽኑዬ በርቺ። ጋሽ ግርማም እንግዲህ ያው ይሻላል ብዬ አስባለሁ። ተሽሏችሁ ትመጣላችሁ። ሰላማችሁ ይብዛ። ዛሬ ይመጣሉ። ካልመጡ ሰላማዊ ሰልፍ። ባይ ባይ።